ወደ እናንተ እናደርሳለን። በተለይ ከቅርብ ጊዜ ወዲህ በተለያዩ የኅብረተሰብ ክፍሎች እየተነሳ የሚገኘው የራያ የአማራነት ጥያቄን በተመለከተ እዚህ ስቱዲያችን እንግዶችን ጋብዘን ውይይት እናደርጋለን። እንግዶች ጥሪያችንን አክብራችሁ ስለመጣችሁ ከልብ እናመሰግናለን። በቀዳሚነት እንድናየው የፈለግኩት በቅርቡ እንግዲህ ቀደም ሲል ለማንሳት እንደሞከርኩት ከራያነት ጋር ተያይዞ የተለያዩ ጥያቄዎች የተለያዩ እንቅስቃሴዎች እንዳሉ ይታወቃል። በቅድሚያ ራያ ስለሚባለው አካባቢና ራያ ስለሚባለው ማንነት በተለይ ደግሞ እናንተ ይዛችሁት የመጣችሁት የራያ የአማራነት ጥያቄ የሚባለው ጉዳይ ምንድን ነው ይመስለው፣ እውነታው ምንድን ነው? በተለይ ራያ ማን ነው የሚለው ላይ እንጀምር እስኪ። እሺ፣ አመሰግናለሁ። እንግዲህ ራያ የሚለው ቋንቋ ቃል ወይም የኦሮሞኛ ቃል ነው። የስንት ሸለቆን ተከትሎ የተነሳው ወይም የተስፋፋው ኦሮሞ ሚሊዮንዝ ሲደርስ አስራ ሁለት ጎሳ ነው ይባላል። አስራ ሁለት ጎሳ ነው ይባላል። ሚሊዮንዝ ሲደርስ ተለያየ። ከሚሊዮንዝ በኋላ ተገንጥሎ እንደርታ ድረስ የፈለሰው የባሬንቱ ጎሳ ይባላል። ባሬንቱ ስድስት ልጆች ነበሩት። ከስድስቱ ውስጥ አንዱ ሀቡና ይባላል። ሀቡና ሶስት ልጆች አሉት። ከሶስቱ ልጆች አንዱ ራያ ሁለተኛው አዘቦ ሶስተኛው አሸንጌ ይባላሉ። ራያ የሀቡና ልጅ ሲሆን ትርጓሚውም የኦሮሞኛ ቃል ነው፣ የማይፈራ ጀግና ወታደር ማለት ነው። ትርጓሚው ይህን ይመስላል። ራያ ማለት ራያ ማለት የሀቡና አንዱ ልጅ ነው። በዛ በጀግና ስሙ ልጅ ነው የሰየመው። ራያ የሚለው ኦሮሞኛ ቃል ሲሆን ትርጓሚውም የማይፈራ ጀግና ወታደር ማለት ነው። ራያ ስንል እንደ ባርናባስን ሀሳብ እንውሰድ። ብዙ ጸሀፍቴዎች ብዙ ጸሀፍቶች ጽፈዋልና ባርናባስ ምን ይላል? ከሰሜን የጁ፣ ከምስራቅ ላስታ፣ ከምስራቅ አፋር፣ ከምዕራብ ላስታ፣ ከሰሜን ደግሞ እንደርታ ድረስ የራያዎች ሀገር ነው ይላል። እንግዲህ በተለያዩ ስርዓቶች ውስጥ ብዙ ጊዜ አንዴ ወዲያ አንዴ ወዲህ እያለ ቆይቷል። ከአፄ ዮሐንስ ጦርነት በኋላ ኦሮሞዎቹን ለመግጠም የመጣው ዮሐንስ በጋብቻን በስጋ ዝምድና ምስ ጠይቃቸው አንፈልግም ይላሉ፣ እና ዮሐንስ ለጦርነት ይነሳል። ሲመጣ አምባ አሸንጌ ሲደርስ ይቆማል። ዋክሽም ጎበዜን የዋክሽሞችን ትንሹን ልጅ እሱን አግዘኝ ልና ጦርነቱን ያሸንፋሉ። ካሸነፉ በኋላ ኦሮሞዎቹን ከጮቢበር ወዲያ የሚባላል ቶላባ ቦና ከዛ ወዲያ ያለን ቶላባ መርዋን ገዢ አደረገ ና ደጃቻ ጎስልን ከአዲግራት አምጥቶ ምስለኔ ያረጋቸው። ራያና አዘቦ የሚባለው አካባቢ ራያ ና ጨርጨር እንዳመሆን የሚባሉት አካባቢዎች በከፊል አማርኛ ተናጋሪ በአብዛኛው ደግሞ ትግርኛ ተናጋሪ ናቸው። አሁን በነገስታት በራሳቸው አገዛዝ እንዲመቻቸው የተለያየ የመግዛትና ንትን ማለት የማስገበር እንትን ነበራቸው። አለማጣ ከአባቴ ከእናቴ ኦሪጂናሌ ኦሮሞ ነኝ እኔ አባቴ ማን ፈረድ ነው የሚባለው? ፈረደ ጎልጃ ነው። ጎልጃ ቀረጥ ነው። ቀረጥ ገብራይ ነገረው ነው። ነገሮ ብጫ ቸ ይባላል። ይ አባት አያቴ እስከ አስር እቆጥርልሃለሁ። መሬቱ በኦሮሞ እጅ ነው። ይሄ የሚተነተነው እንደ መዘጋጃ እርሻችን ይሄ በሙሉ የኦሮሞ ዘር ነው የሚሄድ ነው። ትግሬ የሚባል ነገር አያቀ ይ ትግሬ አገራችን ስሙ እንዳይጠፋ ካርወራ፣ በዳኖ፣ ቁንቁራ፣ ቀልቀሻ፣ ሀረንጋማ ይህ የሚለው ሁሉ እንዲጠፋ ነው። የእንጨቱ የዛፉን ስም ሁሉ አገራችን አሁን ከዛ ልጀምር ሀዳ የሚባል አገር አለ። ሀዳ፣ ኮኩፍቶ፣ አባኩር፣ ጋባቴ፣ ጋባቴ ባሶ፣ አጋምቴ፣ ገንደ ጨፌ፣ ገንደ አበራ፣ ገደራ፣ ሀርሌ፣ ቦራን የሁሉ የኦሮሞ ስም ነው። አገሩ ግን ደግሞ ማን የኖረ መሰለ ብሔር ብሔረሰብ የኖረበት ሀገር ነው። አገው ይመጣል። ራያ አቃፊ ነው። አፋሮች አሉበት። ይሄ ራያ አቃፊ ነው። ዋናው ኦሪጂናል ተቀባይ ግን ኦሮሞ ነው። አማራ፣ ይሄ ራሱ በኦሮሞ ስም ነው። ይሄ ራያ ራዩማ፣ ማንም ትግሬ እዚህ ላይ ገብቶ አያውቅም። አሁን በእነሱ ነው የተፈናቀለው። ኦሮሞነታችን ሊጠፋ አይችልም። ኦሮሞ የሚባል መሆን የለበትም አገርህን ኦሮሞ ሀዋሽ ሄደህ ግባ ነው ያለን። እኛ ዋሽ ሆን አቅኙ ከቆቦ ጀምረህ አላማጣ፣ አሸንጌ በላይ ትወጣለህ። ባህር ያላት አሸንጌ ሀገር ኦሮሞ ነው። ይህን ሁሉ የኛ ነው። ጋባቴ ወራባየም የኛ ነው። አሁን እነሱ ይወስደ ከኩፍቶ ወደዚህ ያለ ከበርተህ ላይ ወደዚ ገጠለዋት ገንጥሎ ያዙ። ከዚህ ደግሞ የሁሉ ደግሞ ወደ ክልል አንድ ዋጃ እናኛ ነው፣ ወደዚህ ገንጥለው ነው የወሰዱት።